እውነት እልሻለሁ፣ አንቺ ማለት ነው ከበቂ በላይ ነሽ። ምንም ነገር አታስብሽ። ለማንኛውም ለሁሉም ነገር አመሰግናለሁ። እንደዚህ አትበይ እባክሽ፣ እውነቴን እኮ ነው። እስኪ ለምሳሌ ሐሳቢን ተንከባካቢ ሴት ልጅን እንዴት መያዝ እንደሚችል የሚያውቅ ባል ስለሰጠኝ እሺ፣ አንድ እና ከነ ሙሉ ጉድለት የተቀበለኝ ባል ስላለ ፈጣሪም በብዙ ምክንያት አመሰገንኩት ማለት አለ። እኔ እኮ ልክ እንደሆ ቤቴ ድረስ ዘብኝ ባል መጣ ነበር

በቀር ጽናት ሰው እንደዚህ አርዶስ የምታስብ ቤት ወደ እነ ኪራ ቤት ትመለሳለች። ኪራም በር ላይ ሲያያት ደንግጦ እዚህም ትሰሪያለሽ ይላታል። እና ውሃ ልጠጣ ስትገባ ከክችን ተደብቃ ታስደነግጣታለች። ጽናትም ውጭ ቆይታ ስትመለስ ቤቷ ውስጥ እያገኘችው ሚና ከበረንዳ ቁጭ ብላ ወይ ጉድ ጉድሽን አሰማሽ ወይ ትላታለች። ስለ ታማሚ ወኑ ኩምልሽ ትላታለች። ወደ ውስጥ ስትገባ ቤቲ ቁጭ ብላ አቅሻለው መስለኝ። ጽናት እንዲካ ሄዳ የተፈጠረው ሁሉ ነግራቸው ነበረ። ታዲያ ናቲ የቤት ይመጣና ምን እንደተፈጠረ ታስረዳናለሁ ወይ እያለው ነበር። ቤቲ ግን እያስመሰለች መሰለች ነው ወይስ አብዳለች? አይ ናቲን በጣም ይናደዳል። እሷን የሚጎዳ ነገር እያደረግ ሳይህ እንዴት ዝምልሃለሁ ብሎ በንጅ ናቲና ሙሩን ፍቅራቸውን እያጣጣሙ ነው። ቤቴ ጽናትንም አንቻ ትጩሽ የረበሸ መርፌ ይወጋል ትላ ሰላም ጤና ይስጥልኝ። ክብራንና ክብራን የቻናለ ቤተሰቦች እንዴት ናቸሁ? እንዴት ፈረማቸሁ? ሰላማቸው ይብዝት ብዝዝት ይበል። ጽናት ክፍል ሰማንያ ዘጠኝ ናቲና ሙሩ ደስ የሚል ፍቅር ላይ ናቸው። በጣም ወዳለሹ የተለዋለ ከቤታቸው ቁጭ ብሎ ተቃ ናቲም፣ አንቺ ለእኔ ከበቂ በላይ ነው፣ ምንም ነገር አያሳስብሽም ይላታል። ለማንኛውም ስለ ሁሉም ነገር አመሰግናለሁ ትላል። የሞሉ እንደ እሷ አትበይባክሽ፣ እውነቴን እኮ ነው። እስቲ ለምሳሌ አሳቢ፣ ተንከባካቢ ሴት ልጅን እንዴት እንደሚ ስለሰጠኝ እሺ፣ አንድ እናም ከነ ሙሉ ጉድለቴ የተቀበለኝ ባል ስላለኝ እኔም በብዙ ምክንያት አመሰገንኩት ማለት አይደለም። እኔም እኮ እንደ አንቺ ፈሪሃ እግዚአብሔር ያላት፣ ቤተሰቦቿን የምትወድ የምታከብር እድለኛ ነኝ። የእኔ ውድ ባል ምንም ቢሆን እኔ በጣም እንደማፈቅርህ፣ እሺ እኔም በጣም አፈቅርሻለሁ። ለእኔ አንቺ ካለዋለ መሳም ጠረጭረት እንዳይወጣብክ ዋንቺ ከሆነ ለምሽረሪ ድራ ያደራብኝ የሚላል ናቲም። ቤቲ ከነናቷ የነ ኪራን ቤት እያንቋቋች ነበረ። ኪራም ወዲያው ከፍቶ ተረጋጉ፣ ምንድን ነው ብሎ ሲወጣ ቤቲ ከነናቷ ነበረች። ወዲያው ቤቲ ጥምጥም ትልበታለች። ምንድን ነው ቤቲ? ቅፍ ካረገችው በኋላ እዛ ምጠብቂ ቦታም አልመጣህም፣ በህልሜም ጠበቁ አልመጣሁም ከዛን የመጣው ትለዋለች። አሁን ቶሎ ብለሽ ይዘሽልኝ ሂጂ ይላል። ኪራም እንደ እናቷ ት ልጄ ልጄ እየባሰባት ነው ትለዋለች። ትንሽ እንኳን የሚራራ አንጀት የለህም። ታዲያን ምን አገባኝ፣ ቤቴ ሲበጠበጥ አታይም እንዴ? እባክህ ልጄ፣ እሷ ፊት እንደዚ አይነት መነጋገር የለም ስትለው፣ ምንውፃና ታልሻ ለኪኛውን ጨካኝ ኪራ የፈጠረችውና ያቺን ለሰው ሩህሩህ ቅን የሆነች አዛኝ ጽናትን እንደዚህ ያደረገቻት እኮ እሷ ናት ይላል አጥፍታለች እኮ አውቃለሁ እባክህ ተለመነኝ ለአንድ ሳምንት ብቻ እሷን ከብደቷ አድናለሁ ብዬ በጭራሽ ቤቴን አልበጠብጥም ይላል ኪራ አሁን ጽናት ሳትመጣ ቶሎ ይዘሻት ሂጂ ሲል ቤቲም እኔ ነው ሂጂ ያልከኝ ትላለች አስፈለገም መጥቻ ይሻለው እንዲህ ለምን ይሄ እኮ የኔና የአንተ ቤታችን ነው ትላለች ቤቲም እንደውም በህልሜ ስትመጣ እዚህ ነበር የምንገናኘው። አሁን ጽናት ስትመጣ ከዚህ ሂዱ። ለምንድ ነው የምትቆጣው? ያኛው ኪራ ኮ እኔን አይቆጣኝም ነበር፣ እባክሽ ሂጅልኝ ሲል ኪራም አልሄድም አለች ቤቴ፣ አልሄድም፣ አልሄድም፣ እንደውም መልሰኝ ብላ ወደ እሱ ስትጠጋ፣ እንደዚህ ያደረካት እንደዚህ እያደረካት ውሻ እያደረካት እንኳን ምንም አይገባትም አያት አደላ አለችና፣ አሁንም አይደለም አሁን በፊትም አይገባትም ብሎ በሩን ከፎ ገባ። ኪራም እባክ አምላኬ ልጅን ጠብቅልኝ አለች። እናትዮ ሚናም ከሳለን ቁጭ ብላ ቤት ሮጣ ገባች። ማነሽ ቤት ይባላለሁ? ቤት አለች። ይሄ ቤታችን ነው፣ እንደውም አስታውሳለሁ። እዚህጋ ነበር የምንቀመጠው። ሚናም እረ ተሳስተሽ እንዳይሆን ስትላት፣ ደግሞ ሶፋውም ነጭ ነበር ለምንድን ነው የቀየራችሁት ነው ትውስታዬን የነጠቋችሁኝ ትላለች። አንቺ ተሳስተሽ ነው የሚሆነው ስትላት አንቺ ማነሽ ትላታለች። አንቺ ራስሽ ማነሽ እብድ እሰው ቤት ዘውብለሽ ገብተሽ ማነሽ ትልኛለሽ እንደ አለች። ሚና ወዲያውን ቤቴ ማነው እብድ ማነው እብድ እያለች ወደ ሚና ስትጠጋት ሚናም በድንጋጤ ወደ ኋላ የሸሸች ኪራ ትልጀመር ዶክተሩ ደና ነች ደና ነች ብለውኛል። አላብርኩም አላብርኩም ብላ እሶፋ ላይ ወጣ መጨፈር ጀመረ እየጮኸች ወዲያው የራ ና የቤትናት ተከታትለው መጡ። ወዲያውም እናትየዋ ለመረጋጋት ሞክረ ልጅ ህዙሽ እያለ ነይኔ ትላ እያበበለቻት እሷ እብድነሽ አለችኝ አለች። ሚራም ፈትለክ ብላ ከስር ወጣች። ኪራም ለመያዝ ይሞክራል። እብድነሽ አለችኝ እሷ እራሷ አኮናት እብድ የምትመስለው ወዲያውም የቤትናት አንቺ እንዴታባሽ ብደፍሪ ነው ልጅን እብድ ምትያት አለቻት። አንቺ ጭራቅ መስለሽ ልጄን እብድ ነሽ ትያታለሽ? ኪራ እኮ በጥፊ መታሻል፣ እያለች እየሳቀች ትላለች። ወዲያውም ሚና እ ዮም ቀምሼዋለሁ እናቴ አለች ሚና ኪራም አሁን ይኸውላችሁ፣ ቤቴ ሲቤት ትቆያለች። ግን ቤቴን በጠብጣለሁ ካለች አለምንም ርህራሄ አውጥቼ ነው የምጥላታል በሽቷ ተጨማምሮ ልትናገርም ትችላለች ግን ደግሞ ተረዳ ስትለው በቃ ተናግር ያለው ብሎ ኪራም ይሄዳል። እናትም ምን ማለት ነው ይሄ ስትል በቃ ተረጋጋ ይዞች ትላለች። ሚናም ኪራ ግን እኮ ይወደኛል አይቆጠኝም ትላለች። ታውቀዋለች ማለት ነው ትላለች ሚና። ከዛ ወዲያውን ቀጠላ አልገ በፍቅር ነው ያበደችው አንቺ ልጅ ልጅ ንብዳትበይ ትበይ አላበኩም እያለች ጩኸቷን ቀጠለች። ቤትም ወዲያው ሚናም ሮጣ ገባች። ሰላማዊ ቤት ነው። ችግርን ላሳልፍ ብዬ ገብቼ ጭራሽ ባስ ውስጥ ልግባ እያለች ሚናም ቁጭ ብላ ከደረጃው ላይ እናትየዋም ጥላኝ ሄደች፣ ኬራም ጥሎኝ አሁንማ የአማኒው ላክ የሚት የመሰለኝ ነው ራኒ በምን ዳዬ እያላይ ብቻዋን ስታወራ ጽናትም መጣች መከራ በላ ወይን ትላታለች ጽናት ምን ሆነች ነው ብላ ስትጠይቃት ለካ ጉድሽን አላየሽም አንቺም ኬራም ጥላችሁብኝ ሄዳችሁ ከአደም ግራ በመጋባት ከአጠገቧ ቁጭ ብላ ምን የምን እብድ ስላታለች ስለ እብዷ ነዋ ስትል ስለአይምሮ ታማሚ እኮ ነው የምልሽ ጉድሽን አልሰማሽም እንዴ ስትላት የምን አይምሮ ታማሚ ስትል በቃ ሂጅና ግቢና እያት ጉድሽን ትላ እንደኛው ስትላት የጨለለች ልጅ መተልሻሌ ነው የምልሽ ስትላት ኪራ ያደርገውን ብላ ተነስታ ወደ ደግሞ ገብታ እንደኔ እንዳትናገራት እና እንዳታንባርቅባት ብላ ሚናም በሩጫ ተከተለች። ይህም ወዲያው ፅናትም ትገባና ቤቴ ቁጭ ብላ በሶፋው ላይ መንቀርቶች መጣች ትላታለች። እሷ ግን አልሰማቻትም። በትራሱ በሶፋ ትራሱ እየተጫወተች ነው። መንቀርቶች እዚህ ቤት መጣሽ ነው እኮ የምልሽ፣ ቤቴን ስላላፈረሽው መጣሽ አይደል ስትላት፣ ወዲያው መለስ ስትልና አንቺን አቅሻለሁ አይደል እባክሻ ታስመሲ አለቻት። አንቺ በፊት በፊት ለኔና ለኪራ ምግብ ታቀርቢልን ነበረ ግን ለምንድን ነው የምትቆጩ? ስትላት ቤት ያቅሻለው እኮ እማትተውኝ ስትላት አንቺ ግን አትጩሂ እሺ፣ የረበሸና የጮኸ መርፌ ይወጋልሽ ትላለ። ቤትም እኔ አንቺ እዚ ሆነሽ መኖር አልችልም፣ ኪራ እንዳመጣሽ ይመልስሻል ብላ ጽናትም ተነስ ላ ስትወጣ ሚንም ወደ ስትገባ ረጽናት ተረጋጊ፣ ተጋጩ ሁለቱም እንደ ስትሆን አይቻት አላቅም ደረቴን እኳለቅሽን ብላ ወደ ሶፋ ላይ ቁጭ አለች። ወገዋ ታደል ስትል ማንን አለቻው። ሚድቹ ሴትዮ ነዋ የጮ የረበሸ መርፌ ወጋል ብያት ነበር። ኧረ አንቺ ሴትዮ ተረጋጊ፣ እኔንም ወደ አንቺ እንዳስቢኝ ትላለች። ናሆሜም ናሆሜ ልክ እንደማይተዋወቅ ሰው አክት እናረጋል ላታል እንዴ ትላለች። መድኃኒት ሽመጡትና ጨረሽ አዎ ስትዮ በቃ ምንም እንደማይተዋወቁ ሰው አክት መስራት አለብን እያለ እሺ ትላለች። ምሩም! የኔ ብድግልና ከመቀመጫው የኔ ልዕልት አብረውን ይጨፍራሉ ሲላት፣ አዎ የተከበሩ እሺ የተከበሩ ብላ ትነሳ፣ የተከበሩ ልዑል እሺ ብላ ብድግ ያለ። ከዛም የጨፍሩ ጀመር። እሺ ማልበል ትለዋለች። ልዕልት ብለ ጠራኸኝ አይደል? ቀጣይ ልምድ የሚባለውን ነገር በእኔ ቁጥጥር ስር ለማወቅ እንዳደርግ ስለተሾሙ ለእኔም ቤተሰቦች እሷን ግዛት ሊሰጡኝ ነው። ምን ይሻላል? በአንድ ሀገር እኮ ሁለት መንግስት አይ፣ ነው እሱማ ወንድ ወንድ ወይ ሴት ሴት ከሆነ ነው እና ስትለው፣ አንቺ ሴት ሴት ነሽ እኔም ወንድ ወንድ ነኝ። እኔም በልቤ ላይ አንቺን በልብሽ ላይ እንነጋገር። እኔ ወድሃለሁ እሺ። እኔው በር ተንኳኳ። ጽናት ነበረች። ማን ነው? እኔ ዛሬ በር አልከፍትም። ታያቸው አስፈልገናቸው ይሆናል። እባክ በር እንክፈትላቸው ስትል፣ በቃ አንቺ ቁጭ በእኔ ከፍታለሁ ብሎ

ሞትን በንዴት ታልቅሳ ብታለቅስ እኮ ስራዋ ነው የሚያስለቅሳት። አለ ኑሮም ተረጋጊ ቆይ እያለች በቃ ሲሄድ፣ አሁን እንዳያችኋት አብዳለች። እና ሆኖም በቁጣ ታዲያ አንተ ምን ልታደርጋ መጣ? ዶሮቹ መድኃኒት ብቻ በቂ አይደለም፣ የምቼ ከሆነ እስከምታገግ ውሰጅ ብሎኛል አለች። እኮ ከቻልሽ እኮ ነው ግዴታ አይደለም ጽናት፣ የባክሽ አትፍረጅብኝ። ቆይ መንገድ ላይ አንድ እናት ተንበርክካ ስትለምንሽ ብታይ ምን ልታረጊ ነበር? እናትየውም ባዝንላትም ግን ደግሞ ሁለት እግር ያለው እባብ ቤት የማስገባት አልፈልግም ትላለች። ሙሩም ኪራ ቤት ምን አይነት ሰው እንደሆነች ታውቃለህ አይደል? ለምንድነው ቶሎ ያመንኩ? እስቲ በኔ ቦታ ሆናችሁ እዩት። በእናንተ ምክንያት ያበደ ሰው ብታዩ ዝም ትላላችሁ? አንዲት እናት መንገድ ላይ ተንበርክካ ብትለምንሽ ምን ታረጋለሽ? ወይ ኪራ የዚህ ቤት ስቃይ መቼ ነው የሚያበቃው? ይላሁም ተረዳኝ እንጂ ሲለው የምን ልረዳህ ጽናት እኮ ህይወቴ ናት፣ እሷን የሚጎዳ ነገር ስታደርግ ሳይ እያየሁ እንዴት ነው ዝም የምልህ? ይለሁም ናሁም የተረጋጋ እንጂ በመጨቃጨቅ ሳይሆን በመነጋገር ነው መፍታት። አሁንስ እንደው እዚህ ቤት ስመጣ መነግሬን በሰበረው ነበር። እማል ወጣው ችግር ውስጥ እኮ ነው የከተትኩት እየገባሁ እናቴ እንደዛ አትበይ። ታዲያ እንዴት ልበልህ? ምን ጠብቀህ ነው ቤቴ እንደበፊቱ አይደለችም፣ ግን እኔ እጠላት አለሁኝ። ግን ደግሞ ለእናቷ ስንል እንታገር ጎበዝ፣ አንዱን እያዳንክ እኔ እንደጋግመ ደጋግመ ሀሳብ ብደኝ ብላ ጽናትን ብድግ ብላ ቀራ ኑሮ አንድ በያ ስላት፣ ቆይ ትረጋጋና አናግራት አለሁ አለ ናሆሜ። አንተ በቃ ችግር አታጣም ማለት ነው ሲለው፣ አንተ በኔ ቦታ ብትሆን ምን ታደርግ ነበር ይላል ጌራ። ሚስቴን የምትጎዳ ከሆነ አይደለም ለፅናት ለምን ያለም ሰው አይሰበሰብም፣ አላደርገውም። ሙሩም በቃ ጭቅጭቅ እኔ ጭንቅላቴ ላብድ ነው ብላ ብድጋለች አለች ኪራም፣ እባክህ ናሆም አንተ እንኳን ተረዳኝ ስለው እኔ አልረዳህም ይለምኔ፣ የአለም መንግስት እንኳን ቢመጣ አይረዳም። ናሆሜም ጥሎ ወጣ። ቤትም ከመኝታ ቤት ቁጭ ብላ የኔና ክራይ ቤት እዚህ ነበር፣ እዚህ ነበር የሚያስተናኝ ትላለች፣ ጸጉሬን እያሻሸኝ፣ ግንባሬን እየሳመኝ አብረን ነበር። ምን ደስ የሚል የህልምን

አታስመስ ብላ ልብሱ ምን ጭክ ታረጋት እና የኪራኑ እሱ ትላለች። ሰምኛለች ያኔ ምትታገስሽ እና ዝም የምትልሽ ልጅ ጽናት ተልጇ ጋቀብረሻታል እሺ ትላት እና አድኑኛ አድኑኝ ብላ ቤቲም ሮጣ ትወጣለች። ጽናት በጣም ትናደዳለች። ኪራ የተቀመጠበት ቤቲ ኪራ ናና ተደበቅ ትለዋለች። ምን ሆንሽ ነው ሲላት ያችን አታ ውስጥ ብሻለሁ ብላ ልብሱን ደበቀችብኝ ኪራን ውስጥ ብሻለሁ ብላ ልብሱን ደበቀችብኝ ትሎ የረበሸ የጮኸ ቆይ ያቺ ወገይ መታ የዋጋውን ትሰጣታለች። እዚህ እንደዚህ የሚባል የለም ይላታል። ኪራም አይ መስሎህ ነው ግን እኮ የረበሸ መርፌ ይወጋል። በቃም ባሽን ጥረጊ፣ እራትሽን ቢና መዳንሽን ዋጭና ተኝ ይላታል። አንተ ልትሄድ ነው ስትለው፣ እዛ ክፍል ግን እንዳትሄድ ስትለው እሻል ሄድ የሚላል መታት ወስድብኛለች ትለዋል ኪራ ስትለው አቤት ይላታል። በፊት እኮ ሳየው ይሄ ሶፋ አልነበረም። ልብስ ለብሶ ነው ነበር ጽናትን ከክችን ተግሳ ቆማለች ቆማሌ ወደ ውምሩ መጥታ ጽናቴ ኪራ የት ሄዶ ነው ስትላት፣ ሳለን የለም የለም ትላታለች። ለነገሩ አስቀምጦ ይሄድ እንጂ ባክሽ ታገሺ ስትላት፣ ሁሉም እኮ ልክ ካለው ትላለች። ጽናትም ወይም ለብቻችሁ ናችሁ ተነጋገሩ ትላለች። ከግራ ገባኝ፣ ወይም ሰኒ ልጥራት እንዴት ስትላት፣ አይ እንዳት ነግሪያት ሰሞኑን ከስራ የቀረችው። በቃ በቃ ተረጋጊ፣ ናሆሚ ስለተናደደ ወዲ ስንዴ ዳላቀም። እኔም ልሄድ እቃውን አጣጥፍ ያለው ተረጋጊ ብላት። ኑራም ሙሩም፣ ቅድም ጊዜያችሁን አበላሸሁባችሁ አይደል? በጣም ይቅርታ ትላለች። እረ ችግር ወይ የኔ ፍቅር አልተሰመረልኝ የእናንተንም አበላሸው አይደል? ስትላት፣ አሁን ባንቺ ልበሳጭ ነው ባይ ባይ ቻው ብላት ሄደች። ሜሊያ ስትመጣ ቤት ተኝታ ነበር። ቆምትልና አሁን ምን ብታደርጊያ ነው ጽናት እንደ ጨከነችብሽ ትላለች። አሁን ብርድ ልብስ ያልብሳት እንዴ? ካለበስኳት ደግሞ ትነሳብኛለች። ከተነሳይ ደግሞ መከሬን ታበላኛለ ትላለ ሚና ሌው ኪራ ይመጣና ጦሰኛ ነገር እንደ ጭራ የሚከተልሽ አንቺን ያወቅኩበት ቀን የተረገመ ይሁን ይላልቁ። ሚናም ብርድ ልብሱን ይዛ ስትመጣ ጎሽ መጣህ እንዴ? በቃ ተንከባከብ፣ ፈረቅን እንቀያየር እንደው እሷን ከምንከባከብ አንድ ህፃና ሰብስበህ ያዥ ብትለኝ ይቀለኛል። አሁን ወሬውን ተይና አልብሻት ይላል ብላ ብርድ ልብሱን ወርውራለት፣ ብትነሳ መከራ የሌለ የአንተ ልብሳት ብላ ሚና ሲያለብሳት፣ ወዲያው ጽናት መጣች። በጣም ጥሩ ላይ ነህ ትለዋለች። እንዳትነሳ ዝም በረ ድምጽሽን ቀንሺ ይላታል። ውጭ ላይና እናወራለን። በረንዳ ላይ ቁጭ ብለው በአንተ ላይ ተስፋ አጣሁ ትለዋለች። ተይ እንጂ እንደዛ አትበይ ሲላት፣ ታዲያ ምን ልበልህ ትለዋለች። እስቲ አንተ ላይ ተስፋ እንዳልቆጥብህ አንድ ምክንያት ስጠኝ፣ ስትለው እናቷ ስትለምነኝ አልቻልኩም ይላል። እሺ የቤቴና ስለለመነች ነው አይደል? አዎ አልቅሳ ስለለመነችኝ አልቻልኩም። እሺ መለመንም ከሆነ እኔ አለቅሳለሁ፣ መሀል አደባባይ ሆኜ ለምንሃለሁ፣ እባክህ ይችን ሴት ከቤት ያስወጣልኝ። ምን እያልሽ ነው? ቤትሽ እኮ ነው የምን ልመና ነው ይላታል። ቤቴማ ቢሆን እስቲ አንድ ሴኮንድ እንደ በእኔ ቦታ ሆነሽ አስቤ ቤተሰቦቹ መጥተው በአንተ ምክንያት በአንቺ ምክንያት ነው ያበደችው ብለው ቢነግሮሽ ምን ታደርጊያለሽ እሺ ሲሻላትስ ምን ትሆናለች ሲሻላትማ ከቤት ያውጥችንማ ወረውራ ስንት የወርውረሃ ተልኮ እንዲያውም አለቀቀጭሽም እንደ ሙጫ መጣበቁን የመረጠችው ታዲያ ምን ልሆን እኔ እኮ በመሃል ግራ ገባኝ ስላት አውቆ ያበድን ልታድነው አትችልም እሺ ግን ወቀው ትላለች ግን እሺ፣ እኔ ያንቺ ብቻ ነኝ። ሺ ሴት ቢሰለፍ እንኳን